ወቃለ ተዓላ አላህ ስብሀነሁ ወተዓላ እንዲህ ከል ቁርአን አይ እዛ ቀረእተ አንተ ቅርአል ቁርአን ማለት ነው። ቁርአንን ለመቅራት ባሰብከ ሰዓት ፈስተዒዝ ቢላህ በአላህ ተጠበቅ። ቁርአንን በምትቀራበት ሰዓት ቁርአኑን እንደዚህ ይዘህ ነው የሚጠልፉ ለት እንላለን አይደል? ቁርአኑን የሚጠልሰው አለ መሬት ላይ አይደል? ቁርአን ጋር ሲመጣ ራሱን የሚያመው አለ፣ ድብርት ድብርት የሚለው አለ፣ የሚያዛጋ አለ። አዛግቶ እኮ የማያቅሰው ሰላት ጋር ሲገባ ብቻ የሚያዛጋ ሰው አለ በቃ ቁርአንም ሲጀምር እንደዚህ ስለዚህ፣ ቁርአንን መቅራት ባሰብከ ሰዓት ተስተዒዝ ቢላ፣ በአላህ ተጠበቅ። ምን ሸይጣን ረጂም፣ ከተረገመው ከአላህ ራህመት ረጂም ከተባረረ ከሆነው ሸይጣን ባላህ ተጠበቅ። እነሁ ለይሰ ለሁ ስልጣኑን። ለሱ እኮ ስልጣን የለውም። ዓለ ለዚና አመኑ በአላህ ላይ ባመኑት ስላይ ስልጣን የለውም። እንታገለዋለን እንታገለዋለን፣ መቶ ፐርሰንት ግን ስልጣን የለው ሙስሊሞች ነው ሙሚኖች ላይ አላህ አልሰጠው። መቶ ፐርሰንት ስልጣን ያለው ካፊሮች ላይ ነው። የሚገርመው የሚገርመው አንዳንድ አንድ ዝሙት ሲሰሩባቸው የሚያድሩ ምግብ ቤቶች የካፊሮች ጠዋት ጠዋት ምን ይከፍታሉ? መዝሙር ይከፍታል። ይሄው እንዴት እንደሚጫወትባቸው ማታ እንደፈለጉ ይሆናል። ጠዋት ጠዋት መዝሙር ይከፍታል። የኛዎቹስ ጋር ግባ እስኪ ጫት ቤት፣ ሙዚቃውን ነሺዳውን ከሆንዱ ጋር ምን እየተተራመሱ ይሁኑና ጠዋት ጠዋት ላይ ጫቱ እስኪደርስ እስኪመጣላቸው ሱቅ ምን ይከፍታል ቁራን ይከፍታል የኛው ቃሪ ሸይጣን እንደዚህ ነው የሚጫወትብህ በቃ ሸይጣን እንደዚህ አእምሮን ግልብጥብጥ ብጣ ያደርገዋል በቃ ብትን ያደርገዋል እንደፈለገ ነው የሚጫወትብህ ግን በአላህ ላይ ባመኑ ሰዎች ስልጣን የለም ዋላ ረብሂም የተወከሉናል በጌታቸው የሚመኩ አማኞች የሚመኩ አማኞች ላይ ስልጣን የለውም እንታገላለን አለ አለ ማይቀር ነው ዑመር ነው። ነብዩ አለይሂ ሰላቱ ሰላም አንተ በዚህ ስትገባ ሸይጣን መንገድ ይቀይራል። አይችልም ማለት ፊት ለፊት መምጣት አይችልም። ለያንዳንዱ ሰው ሸይጣን አለው ሲሉ ለአንተም ማለቻቸው፣ አው የኔው ግን አላህ ረቶኝ ስራት እንዲህ አድርጎታል አለ። ለያንዳንዱ ሰው አለው፣ ግን በምን ትታገለዋለህ? በዝክር በዚክር ቁርአን በመቅራት ባዶ እኮ ያደርጋል። አንዳንዴ የቀራውን የዘከርከውን ይዘከርከው ዳዋ የሆነ ይሆነ ርብሽ ብሽ አድርጎ ሌላ ዓለም ላይ ያለ ያስመስላል። ተመለስ ወደ አላህ፣ ስትመለስ ዞር ይልላል። ግራ ጋብቶ ሊሸኝ እኮ ነው። የት ሊሸኝ? አብዶ በረንዳ። የት ሊሸኝ? መርካቶ ካርቶን እንድትሸከም። የት ሊሸኝ? ሳውዲ በግንድ ልጠብቅ። የት ሊሸኝ? ዱባይ ሰው ቤት ተቀጥረህ ልትሰራ። የት ሊሸኝ? ቻይና ሊሸኝ። ከመስጊድ ሊያወጣ ውንብድ ብድ ብድ አድርጎ ያሳያል። እኔ ራሴን አልጠቀምኩ፣ ቤተሰቦቼን አልጠቀምኩ፣ ሀገር አልጠቀምኩ፣ ወገን አልጠቀምኩ ብላ የያዝካትም እልም ጥለን እንድትሄድ ያደርጋል። የማይመጣበት መንገድ የለም እኮ ጥንቆልኛ ነው። ግን እዚህ ብትሆንስ አንድ ሰው ብታስቀራ ምናልባት አንድ ያስቀራው ሰውዬ ዓለምን ሊቀይር ይችላል። አይታወቅ ይሄ መቶ ሰው 200 ሰው 3 ሺህ 4 ሺህ አይደለም አንድ ሰው ግን ይሄን ስራ እንዳትሰራው ወንብድ ብድ ያደርግባል ሸይጧን። ከዛ በኋላ በረሃ ላይ ትንቃቃለ ልብስን ትጎትታለ። የምታወራ ወሬ ነው ፌስቡክ ላይ ነው ምትውለው ገለባ እውነት ተመጣጥ ገንዘቡም አይበቃም። አላህን ወንጅ ለ ገንዘብ አመጣለሁ የለም እህቶቻችን ይሁን ቆንጆ ናቸው። አገራችን ላይ እያሉ እድሜያቸው ጥሩ ላይ ነበረ። ተምረዋል ያራሮጡና ኤጀንሲዎችን በል አባትም ወንድምም በል ወይ ሳዑዲ ወይ ዱባይ የሆነ ቦታ ይወረውራቸዋል። ከዛ በኋላ አረብ ጋር ሲፈጉ ሲፈጉ ሲፈጉ ሲፈጉ ሲፈጉ ሲፈጉ ይቆዩና የሚያገቡበት ሰዓት አልፏቸው ታይሙ፣ ጊዜያቸው ተባክኖ፣ ማጽናቸው ደርቆ ወደ ሀገር ሻንጣ ይዞ ይመጣል። ይሄ ነው ሸይጣን ተንኮል እኮ እንጂ እዚህ ብትወልድስ እንደው በደህነት ሁለት ቆንጆ ቆንጆ ልጆችን ወልዳ ፊት ለፊት ብታይሻ ነው እሺ ይቅርባት ትዳሩም ይቅርባት። ከሁሉ አጠገብ ከጓደኞቻ፣ ከጎረቤት፣ ካክስት፣ ካጎድካ አብሮ መቀባበር አይሻልም? ይሄ ሁሉ ሸይጣን ትንኮ ቢዚ ባዶ ያደርጋል። እጅ ላይ ያለውን እንደሌላ አድርጎ ነው የሚያሳይ። አለ እኮ ገንዘብ ገንዘብ አለ እኮ። በቀን ስንት ብር ነው ወጪ የምናደርገው? አንድ ሰው ለአንድ ቤት በቀን ምናልባት ምናልባት መካከለኛ ኑሮ ከሆነ መቶ ብር ለልጆቹ ለሁሉ ነገር መቶ ብር ሊበቃው ይችላል። በወር ስንት ነው ባንክ ላይ ሁለት ሚሊዮን፣ ሶስት ሚሊዮን ይኖረዋል። ለቀረን እድሜ ስሌት ብንሰራው አሁን ስልሳ ቀርቶናል ብለን ብናካፍል አይበቃም ይበቃል እኮ ልናበቅ፣ ግን ለንግ ምን ትበላለህ? ከጎዳ ብትሞትስ? ከፈማን ይገዛለል፣ ቶሎ በል ልጅ ቢታመም ይረብሸዋል። ይሄ የሸይጣን ተንኮል እንጂ በያዝከውን ነገር ላይ ከጥበቃ አላህ ይሰጣል። ትክክለኛ ኢማን ሲኖርህ ከሸይጣን ጎዳና አፈንግጠ ስትወጣ አላህ ይጠብቃል እንጂ ስም ብሎ ሀዋ ላይ መኖር ተገቢ አ በተለይ ብዙ ድረሶች የወሰደብን ይሄ አጉል ምኞት ነው እንዴ! የነብዩ ውርስ እኮ ነው የያዘው ድረስ አይደል እንዴ? ለምን ነው የምንቀልደው? አንድ ቁርአን የሚቀራ ሐዲስ የሚቀራ ሰው ዳዋ የሚያደርግ ሰው እኮ የነብዩ ውርስ ነው። እነዚህ ደግሞ ለም ዲናረን ዲናራን፣ ወላ ድርሃማን እንማ ወረሱል ዒልም እኮ ነው። ዒልም ነው የወረሱት። በነብዩ ውርስ ላይ እንቀልዳለን። መቅራት፣ ማስቀራት፣ መስጊዶችን ማሞቅ፣ መድረሳዎችን ዳዋ እንዲስፋፋ ወጣቶች ታጥቁ ዳዋ እንዲያደርጉ ማድረግ እየቻለ ዱንያ ዱንያ ዱንያ ዱንያ ዱንያ ክምችት። በል እንደውም አሁን እኮ አሁን ጊዜ ያሉ ዳዒዎች ፌስቡክ ላይ ብትወጡ ዳዋ የሚያደርጉት በቪይት ዳዋ የሚያደርጉት ቪታቸውን በሚመስል ሰዓት ለብሶ ዳዋ የሚያደርጉት ቪታቸውን በሚመስል ስልክ ይዞ፣ በቃ ህዝቡ ቢዚ ያደርጉታል። ቢዚ በቃ እኔም እንደዚህኛው ኡስታዝ እየነገትኩኝ ያስቀራለሁ ይላል ይወጣል። በቃ እነዚህም አዱውዲ ናቸው። እነዚህም ሚዲያ ላይ ኮሮና ቪት ምናምን እየያዙ አንተን ወደዛ የሚጠሩ ሰዎች እኮ ጠላቶች ናቸው፣ መጥፈቁልዋዎች ናቸው። በተለይ በተለይ በተቻለ ሁኔታ ማስቀራት የሚችል ማዘዝ መከልከል የሚችል ሰው ከዱንያ ያን ያህል ባይንገበገብ ቆንጆ ነገ ጥለናት፣ ለምን ሄደው ግን የዘራ ነው ዘርስ፣ የዘራ ነው ዘርስ ይቆያል። ነብዩ አለይሂ ሰላቱ ሰላም የሰው ልጆችን ሶስት ነገሮች ይከተሏቸዋል አሉ። ነብዩ አለይሂ ሰላቱ ሰላም የሰው ልጅ ሶስት ነገር ነው የሚከተለው። ከዚህ ውጪ ይሄዳል ነው የሚል ሰው እስኪ አምጣ መረጃ፣ ከዚህ በፊት ከወሰደ ነብዩ ከተናገሩት ውጭ ይዞ ሄደ ሰው አለ ቤተሰብ ይሄዳል መጓጓዣ ይሄዳል ስራው ይሄዳል ከዚህ ውጭ የሚሄድ የለ በቃ ነብዩ የተናገሩት በአይነት አይዋል ሁለቱ ይመለሳል ሰውም ይመለሳል እቃውም ይመለሳል ከአንተ ጋር የሚቀረው ስራህ ነው ስራህ ላይ ሲቀር ያስቀራቸው ሰዎች የሚሰሩት ስራ ቀብር ላይ ይደርሳል እኮ ካስቀራ ደረሳዎችን ካፈራ መድረሳዎችን ካስከፈተ ዳዋ ካደረግ ምናልባት ተቸገረ ሊሆን ይችላል እነ አባውሬና አናታስተውስም እንዴት ነበር ተቸግሮ ሲቀሩ የነበሩት

አንድ ቀን አንድ ቀን ጀማ እንዳሰግድ ቢያታለለ በማግስቱ የሚተኛበት እንሳት ጠብቆ ይተኛና በማግስቱ ያሸንፈዋል። አንድ የተባለ አደግማት ሁሌ መጃጃል የለም። አንዳንድ ሰዎች ነቢዩ አለይሂ ሰላቱ ሰላም ከሶስት ሰዎች ተነስቶላቸዋል። አንደኛው የተኛ እስኪ ነቃብላለ። ታዲያ ሁሌ ነው እንደምንተኛው? ስፖርት ቤት ትጥቃቸውን እኮ ይዞ የሚሄዱ ወገብ ላይ የሚታሰር ነገር አለ፣ ቀበቶ አይደል? ይዞ ይሄዳል። ቀበቶ ይዞ ይሄዳል። ቀበቶ አይቀርም። ቀበቶን ጥሎ ቢገባ አሰልጣኝ ያስወጣል። ትክክለኛ አሰልጣኝ ከሆነ አደቡን አላማላም ብሎ ያስወጣል። ሙስሊሞች እንጂ ናቸው። በቃ ተቀን ሸይጣንን ፊት ለፊት ይጠብቁታል። ሊጋፈጡት ስልጣን ያለው በእነዚያ ነው። ወዳጅ ሆኑ ወለዚነ ሁም ቢሂ እነሱ በአላህ ላይ የሚያጋሩ ናቸው። ሸይጣን ባመጣባቸው ተንኮልና ውስወሳ ሸር የተነሳ ባላ ላይ ያጋራል ሸይጣን ዋነኛው ባላ ላይ ማስካት ነው የሚጀምረው ከዛ በኋላ ስቲፖችን እየቀጠለ ይመጣል ባላ ላይ ማጋራቱን ወይንም ደግሞ ኩፍሩን እምቢ ካልከው እያለ እያለ እያለ እያለ እያለ እያለ እያለ ይሞክራል በሚችለው ልክ የሚችላት ልክ ይሞክራል ከዱንያ እስከምንሰናበት ድረስ ይሄም ሱረቱ አን-ነሕል መቶኛው ቁጥር ላይ ነው ወቃለታ ይገባል አላበቃ አድርግ አትበቃኝም ሰላት ሰላት ሰላት መዝጊ ሱቁን ዘግቶ ለመምጣት ሰግጂስክ መጣብ ከስርስ ይና እሺ ስጋራ አትሽ ስጋራ ካልሸጥኩ ከዚህ አካባቢ ካሉ ሰዎች ጋር እንዴት መወዳደር ይችላል ይላል። የባንክ ወለድ ካልወሰድኩ እንዴት መወዳደር ይችላለሁ ይላል። ይሄው ድህነት ይቀጥራል። ሸይጣን ድህነት ያስፈራራል። በቃ ትከስራለህ፣ ትከስራለህ፣ ትከስራለህ። ከሰራ ምን ችግር አለ? ዱንያ የትርፍ ሀገር ብቻ ነች። እንዲ በድህነት ነው የሚያስፈራራቸው። በቃ በደህነት ሐጅ ደርሼ እስኪመጣ ብከስርስ ይላል። ሰግጄ እስኪመጣ ችግር ቢፈጠርስ ይላል። ለዳዋ ደርሼ እስክመጣ ድረስ የሆነ ነገር ቢሆንስ ይላል። ሳቦቹ እኮ የተንጣለለ ንብረት ነበራቸው። መካ ከነቢዩ ጋር ሀያ ሲባል ሀያ ወደ መዲና ሙሐጅሮችና አንሳሮችን አላህ እንዴት አድርጎ እንዳወደሳቸው በል አላህ ወደደላቸው። ስራቸው ጀነት ማዘጋጅላቸው ያለው እኮ ዝም ብሎ እኮ አይደለም። መካ

የሆነ ሰው ልብስ ለብሶ ከዘራ ይዞ ጃኬቱን ለብሶ ከቤት ሲወጣ ባዶ እንስራ ተሸክማ የመጣች ሴት ፊትለፊት ከመጣች ይሄዳል፣ አይደ ይመለሳል። መልሳል ነበር የሚሰሩት እነሱ ድራማ። ወይንም ደግሞ ልብሱን ለብሶ ከዘራውን ይዞ ጸጉሩን አበጥሮ በር ሲወጣ ድንጋይ ጣክ አደረገው፣ ይመለሳል። ሊሳካረልም ጉዳይ አይን ያደርጉ ነበር። አማ ሰዎች ከተጣሉ ለማስታረቅ ምታውጣውጣን ችግር የለውም የሸሪያ ሰዎችን ለማስመረጥ ወይንም ደግሞ ለማስታረቅ ብለህ የምታደርገው ነገር ነው። ግን እጣ ሰጥቷል ልውሰድ። ድሮ ታውቃላችሁ አገር ቤት አብዛኛው አብዛኛው አብዛኛው ትዳር የያዘው ድሮ ድሮ ከ15 ከ20 ዓመት በፊት እኮ ትዳር የሚይዙት ወፍ ሰቶኛል ከልክሎኛል ነበር እኮ የሚባለው ታውቃላችሁ። አንድ ሙሽራ ለማጨት ሙሽራ የሚፈልገው ሰው ይመጣልና ልጅን ማንሰቶኛል ነበር የሚለው፣ ወፍ ሰቶኛል ነበር የሚለው ወፍ የሚሉት ይሄ ነው። ጦንጋይ እኮ ነው

አላህ ያወገዘባቸው ኢነማል ኸምሩ ወልመይሲሩ ወልአንሳቡ ወልአዝላም አ አዝላም አለ ሪጅሱን ሚን ዐመሊ ሸይጣን፣ የሸይጣን ተግባር ነው። ራቁት አላህ ከየት አምጥቶ ነው በል። እንደውም የሚሰጥም በለንደውም ወቂላይ ይባላል እኮ አንድ ሰውዬ። የድሮ ቃል ልጆች ኤን አያወግዙም ነበር እነሱ ባሉበት ነው የሚሰራ። አንዱ ከዕለታት አንድ ቀን ተሳስቶ አካባቢው ላይ ያለው ድባብ እነሱ ጋ ያለ መስሎት አንድ ትንሽ የቀሩ ሰው ሰው ጋ ይሄዳል ሼዋጆ ሲላቸው አቤት ይሉታል። ልጆት ልወዝድ መጥቼ ነበረ ወፍሰቶኝ ይላቸዋል። ምን እያልከ ነው? እስኪ ድገመው ይሉታል። አይ ወፍሰቶኝ ልጆችን ልወዝድ መጥቼ ነበረ። ገብቷቸዋል እኮ ሰውዬው አየሩ፣ ድባቡ ዳዋ ያደርጉም እንጂ ወፍሰቶኛል ማለት ጦንቃይ። በቃ ሂድ ውሰድ ብሎታል። እሱ የሳቸው ልጅ ለአንተ መድሃኒት ነች ብሎታል። ምን እያልከ ነው ይሉታል። አይ በቃ ኡንፉ አብኛን ገረዳ ምናምን ሂድና የራሱ ልጅ እስተኛል ሰጠማል። የራሱ ልጅስ በኔ ልጅ ምን አገባው? ወፍ ይሄ ስራ እኮ የሚሰራው እኮ ቃልቾች ባሉበት ሆኖ አታቁም። ይሄን የሚገርመኝ እኮ ይሄ ነው። ለድሮ ቃልቾች ለመከራከር አላህን እፈራዋለሁ። በአላህ ዲን ላይ ደባ ጥልሀል ብሎ ጎሮሮን ቢይዘኝ ብዬ እፈራለሁ። እኛ አካባቢ አንድ ቃልቻ ነበሩ። አካባቢው ላይ እርዝ የሚያስሩ ሰዎች በዙ። አንድ ቀን እርዝ ያመጣ ሰው አገኘኝ። እርዝ ያመጣው ሰውዬ አግኝተን የት ቢያመላክተን ጥሩ ነው አለ። የተባለው ሸክ ነው ያሰረበት። ለእንዲህ አይነት ሰው ነው መከራከር ወላይ ይከብደኛል። እርዙን ተቀበል ነው። ሁለት ሆነን ይሄንና ደረሳው ዙሪያው ከቦታ ደረሳው መሃል ላይ ያስቀራ። ከዛ ቁጭ አልንና ይሄን እርዝ ያሰሩት እርሶ ኖት አላልነው። አረ ሀገሩ እየተበላሸ ነው፣ ሰዎች እንደዚህ አይነት እርዝ አስሮ እየዞሩ ነው። ይሄው ይሄ እርዝ ብለን አጠገብ አቀረብንላቸው። ምንድን ይሄ ዘራ አዙ ይሄ ይሄ ዘራ ዘራ አድርገው አኡዙ ቢላ ከዚህ በጣም ቆሻሻ ነገር ነው ምናምን አሉ። ማን ያሰረው? የራሳቸው እኮ ነው። እንዲህ አይነት ድራማ እኮ ነው የሚጫወትባቸው። ይሄም አስጠል የሆነ ሙስሊሞች ጋር ያለ ተግባር ነው። በተለይ የገጠር ሰዎች ጋር በብዛት አለ። የከተማዎቹ አለ ግን ትንሽ ነው ያና ይላል። አይደለም ከተማም እኮ አብዛኛው ነጋዴ ራሱ በራሱ ስህር ያደርጋል እኮ እነዚህ አይነት ነገር ደባዎችን ይጥላል። ርጅሱን ሚን አመሊ ሸይጧን ፈጅተኒቡሁ ራቁት አላላህ እንዲህ አይነት አስጠል የሆነ ነገር ላይ እንዳትሆኑ እያለም

ልዩነትን መፍጠር የሸይጣን ከሄድ እኮ አብረ ልትሰግድ የነበረው ይበትናል። አብረ ዳዋ ልትንቀሳቀስ የነበረው ይበትናል። አብረ ክታብ ልትቀራ የነበረው ይበትናል። አብረ አብረ እንኳን ንግድ የጋራ ንግድ እንኳን እንዳትነግድ ይበትናል። ይህን ሸይጣን ይፈልገዋል። በመናጅ በአቂዳ በዲን አንድ የሆነ ሰው ሀያ ሰው ሰላሳ ሰው ከሆነ የተቸገሩ ሰዎች ያሉበት ብር አዋቶ ይረዳል። የታመመ ሰብሰብ አድርጎ ያሳክማል። የሞተን ሰብሰብ አድርጎ ወስዶ ይቀብራል። ብዙ ስራ ይሰራል እኮ ግን ይህን እንዳታደርግ ራሱ ያመጣል።

በል ይሄንም ካደረከ ደግሞ ጀነት ሰጣለው አለ ይሄው ካልገባህ ደግሞ አስተንትን ፀሐዩ መሄዱ ጨለማው መተካቱ ሌሊቱ መምጣቱ ንፋሱ ዝናቡ ይሄ ሁሉ ጉዲና እሺ አስተንትን አላህ ሀቅ የሆነው ቀጠሮ ቀጠራችሁ ወዋአትኩም እኔም ቀጠርኳችሁ አለ ፋክለፍትኩም አለ ጉዳለኳችሁ وما كان لي عليكم من سلطان ደግሞ እናንተ ላይ እኮ ስልጣን ማ አልነበረኝም ምን ገመን ይዤ ጎድቼ አለው ወይስ የተኛውን መከላከያ ነው አምጥቼ ያስገደድኩ? ወይ የተኛውን ካራት ይስጥ ነው አምጥቼ ያስገደድኩ? ስልጣንም አልነበረኝም። ቆሞ ማረ እኮ ተከተልከኝ ምን ላድርግህ? ኢላ እንደ አውጥኩም ጠራኋችሁ ተስተ ገብቶም እሰይ ብሏችሁ ተቀበላችሁ። ታዲያ ምን ላድርግ? ቁጭት ብለህ ተናደህም ሆነ ወደህም ጠልተህም ጀሃነብ አፍንጫ ተደፍተህ እንድትገባ ሞራል ይሰጣል። ግባ ዝም ብለህ ሂድ፣ ውረድ፣ በቃ

ይሄው ሸይጣን ባዶ ራቁትን ያዝቋማል። ለቂያማቱ ቀን ኢነ ዘሊሚና ለሁም አዛቡ ለኢማ አለላህ በደለኞች ለነሱ አሳማሚ የሆነ ጀሃነም አለላቸው ይላል። ይሄው ሸይጣን የቂያማ ቀን አምጥቶ ቆጭ ያፈርጠዋል። ለእኛ ትልቅ ዩኒቨርስቲ ነው። ሸይጣን ብሎ ብሎ ብሎ ገፍቶ የሰው ደም እንድታፈሳ አድርጎ ሰው እንድትጋድላ አድርጎ ባላ ባላላይ እንድታጋራ ዝሙድ ላይ እንድትወጥቅ ወለድነት በላ ብዙ ጣጣዎች ውስጥ ያስገባል። ከዛ በኋላ የቂያማ ቀን አይመለከተኝም የለውበትም ይል ይህም ሱረቱል ኢብራሂም 22ኛ ቁጥር ላይ ማአና ቢሙስሊኩም አይ ቢሙጊስኩም እመረዳችሁ አይደለሁም ወማ አንቱም ቢሙስሊኪያ አይ ቢሙጊስኪያ እምትረዱኝም አይደላችሁም እናንተም አብሮ መንደድ ብቻ ነው ብሎ እጣና ፋንታቸውን ያስቀምጥላቸዋል። ወቀደ አመረ ነቢ ሰለላሁ ዐለይሂ ወሰለም ነብዩ አለይሂ ሰላቱ ወሰለም አዘዋል بالاستعاذة بالله بالله با በመጠበቅ با

ሰላት ካለቀ በኋላ ከሽንት ቤት የሚወጣ ሰው አለ እኮ ታውቃላችሁ። ይሄን አንድ ማቆርቆራ ውሃ ይዞ ይገባል፣ አይደል? አንዱን ማቆርቆራ ይጨርሰውና እሑ እሑ ይላል። ውጭ ያለ ሰው ይጠራል። ውስጥ ምንድን ነው? እጠብ ይለዋል። አጥብዋል እኮ። አይ በዚህ በኩል የሆነ ነገር መጣ ይለዋል። እሺ እቺን ማ አ እዚህ ስታጥብ ደግሞ በዚህ በኩል ነካ ይለዋል። እያታገለው እያታገለው እያታገለው እያታገለው ሰላት ካለቀ በኋላ ይወጣል። ከሽንት ቤት ውጣ ይለዋል። በቃ ከዛ ይፈቅድለታል። አለ ሱናዎች ዘንድ በ እስቲ እንጃ። እራሱ ድንበር ማለፍ አይቻልም። በጣም መውረድ አይቻልም። በጣም ድንበር ማለፍ አይቻልም። በልክ ነው። ነብዩ አለይሂ ሰላቱ ሰላም በአንድ ፍኝ ይጠቀሙ ነበር ሲባል አንዳንድ ሰው አንድ ፍኝ አንድ ፍኝ ላፍንጫ እኮ ለመድመዳው እንኳን አይበቃኝ። ሸይጣን ወላሂ ከይዱ ሸሩ ሽንት ቤት መግባት በፈለጉበት

ከአቅም በላይ አካላቸው የሚጎዱ ሰዎች አሉ። ብልታቸውን እየጎተቱ ስፖርቱ የሚሰሩ ሰዎች አልገጠሟቸው፣ የሽንት ቤት አካባቢ ዱብ ዱብ የሚሉ ነው። ምንድን ነው አልኩት፣ አሉ የቀረ ሽንት ካለ ሊወጣ ነው ይለኝ። ሽንት ያልቃል እንዲከወስ፣ እንዴት እንደሚጫወትባቸው ሀታ፣ ብልታቸውን ይጎዳል። ዝም ብለን ስንጎትተው ስንጎትተው ስንጎትተው ስንጎትተው መጨረሻ አካባቢ ሽንትን መያዝ አይችልም። እነዚህ አይነት ሰዎች መጨረሻ ላይ ሶፍት እያሰሩ መምጣት ይጀምራል። ይሄ ድንበር ማለፍ ነው፣ አካልን ትጎዳል። ማን አዘዘ? ሸይጣን ከይዱ ሽንት ቤት አካባቢ ጥንቃቄ አድርጉ። ሸና አይደለ እስቲንጃ አድርግ፣ በውሃ ወይንም ደግሞ በሶፍት ተጠቅም። እስቲንጃ ማለ እስትጅማር ማለ የለም ሀዲሳችን ነው። አንዳንድ ሰው እስትጅማሩ ራሱ ያረጋ አይመስለው በቃ ይሄ ሸሪያ አይመስለው የነብዩ ሸሪያ አይመስለው። ይሄም በሽታ ነው። ነብዩ እስትጅማርም ማድርጉ አሉ፣ በውሃም ተጠቅመዋል። ግን አንድ ላይ የተጠቀሙበት ቦታ የለም። ሁሉንም ለየብቻ ነው የተጠቀሙ። በቃ ቀለል አድርግ። ሱና ላይ ስትገባ ሁሉ ነገር እኮ ይቀላል። የሽንት ቤቱ ጉዳይ ይቀላል። የቤት ጉዳይ ይቀላል። የመስጊድ ጉዳይ ይቀላል። የዱሮ ጉዳይ ይቀላል። የጉርብትና ጉዳይ ይቀላል። በቃ ቀለል አርጋ ነው የምትሆነው። ቀለል አርጋ ትኖራለህ፣ አትጨነቅም። አስፋልት ላይ ውሃ ሲረጭባቸው እኮ ነጃሳ ነው ብሎ ሰላት ቤተው ሰዎች አሉ። ዝናብ እየዘነበ ነው አይደል? አሁን እዛ ጋር አንድ ውሃ ቢረጭበት በቃ ዙር ስጋ ስትለው፣ አይ ወደ ቤት ልመለስ ነው። ምን ነው ሻወር ለወዝ ነው። ምን ነው መኪና ነበር ያ። እሺ ውሃ ነው። አሽንት ሊሆን ይችላል። ተጠንቀቅ። እንደዚህ አይነት ነገር አትግቡ ወጣቶች፣ በተለይ በተለይ እንደውም እኮ ያገጠር ቃልቾች ሽርክን አይጠሩ ቆሻሻን ነው የሚጠሉ ሽርክ ግን ችግር የለባቸው ሽርክ ይህ አብሬት ከአጥባሬ ሆናው ሲል ጀበናው እጣኑና ጭሶ አጃችን ወጣ ወደ ላይ ምናምን የሚለው አይነበራቸውም። በጣም ግን የሚያስጨንቃቸው ነጃሳ ነገር ሸይጣን በዚህ ጊዜ ያደርጋቸዋል። ወ ነቢ ላይ ሰላት ሰላም ሰላት ላይ የሆን ነገር ከመጣ እንዳትወጥዋል ወይ በስነ ስርዓት ድምፁን እስክሰሙ ወይ ሽታውን እስከምታውቁ ድረስ ዝም ብሎ መደናበር የለም። ሰላት ሁሉ ቦታ ይዱት እስጋው ይታጠባል ሶስት ጊዜ ከዛ ይግቡጥ መጣል ከዛ ፊቱን ጀምራል አሱብላ እንደገና ይጀምራል። ሸይጣን እኮ እንደዚህ የሚያደርግ ፊቱን ይጀምራል። አሁንም እንደገና በአዲስ ይጀምራል። አሁን እዚህ ጋር ያጥባል፣ ሰባት ጊዜ አስር ጊዜ ያጥባል። ኡዱ ለማድረግ ግማሽ ሰዓት ያደቅ ያስፈልጋል። ቀለል አድርገህ ኡዱውን በተቀመጠው ወይ አንዳንድ ወይ ሁለት ሁለት ወይ ሶስት ሶስት አድርገህ ሂድ በቃ። አንዳንዱ ስግበር ሳብ ተብሎ አላር ገብቶሃል አልገባህም፣ ቼክ ያደረጋል። ገብተል ውስጥ ይሄ ተሸዱድ ነው። ይሄ አያስፈልግም። ይሄ ራሱን የማንከይድ ነው። አንዳንዱን በውዱ ይመጣበታል። አንዱን በጥሃራ ይመጣበታል። አንዳንዱን ደግሞ በሆን ነገር ይመጣበታል። አንዳንዱ በሽታ ይመጣበታል። አንዳንዱ በጨዋት ዝም ብሎ በሚጮህ ነገር ይመጣበታል። ማይመጣበት መንገድ የለውም ሸይጣን። ማታ ማታ ከባለቤቶቻችን ካደርን ወይ ባለቤታችን ከሆነች ቀለል አድርጎ ታጥሞ መውጣት እኮ ነው። ግን ማይሳት ሀያ ደቂቃ የሚፈጅበት ሰዋል። ውሃው ሰውነት ላይ ከተዳረሰ ውጣ በቃ። ሁለት ጀሪካን ውሃ ወይንም ደግሞ እዛ ሻወር ቤት ዝም ብሎ መፍሰስ አለበት እንዴ። እንዲህ ተቀቅሎ የሚቆዩ ሰዎች አሉ ውሃ ላይ። ይሄ ሁሉ የሸጣን ተኮነ በቃ። ኢባዳ እንድታደርግ አይፈልግም። ወደ መስጊድ ቀድመ አወሰፍ እንድትገባ አይፈልግም። ቀድመ አዛን እንድትል አይፈልግም። በቃ ያዘናጋል። መጨረሻ ካዘናጋ በኋላ ይለቃ ያኔ እዚ የመዋዲው ይሁጀሩ ፊሃ ዚክሩላሂ ተዓላ ያለ ዝክር ስለሚተው ሽንት ቤት አካባቢ ያላ ይዘከሩ። ከመግባታችን በፊት እንላለን፣ ልንወጣ ስንል ደግሞ እንላለን። ሽንት ቤት ላይ ቁጭ ብለን አንልም። ሽንት ቤት ላይ ቁጭ ብሎ ደግሞ የሚሸወዱ ወጣቶች አሉ። አሁን ስልክ ስልክ እጃችን ላይ ነው አይደል አሉት፣ አውጥቶ ቻናል ላይ አሉ። ቻናሉ ላይ እኮ ቁርአን አለበት፣ ሐዲስ አለበት። ከእስልምና ውጭ ያሉ ሰዎች ጋዜጣ ይዞ የሚገቡት የት ነው? ሽንት ቤት ነው፣ ይዞ የሚገቡት በል። እንደውም ጭንቅላታቸው ወደ ኋላ የተገለበጡ ሰዎች እርፍት የሚገኝበት ቦታ የት ነው የሚሉት? ሽንት ቤት። ሙሚኖች ግን ይጨነቃሉ እስከሚወጡ ድረስ። ይሄ የሸይጣን የተለያየ ነገር ቦታ ነው፣ በቃ ቶሎ ነው መውጣት ያለብን። እነሱ ግን በቃ የእረፍት ቦታ ብሎ ነው የሚይዙት ያለው ጋዜጣ ይዞ ገብቶ ጋዜጣውን ጨርሶ አንብቦት ይወጣል። ሽንት ቤት ቶሎ ነው የሚወጣ፣ ሽንት ቤት የሚቆይበት ቦታ አይደለም። ሸይጣኖች ሌሎች ሌሎች ነገሮች የሚዘወትሩበት ወደ አላያቸው ሸት ቤት አካባቢ አስጠልይ ነገሮች ናቸው አይደል ያሉት በብዛት አላህ ከአንተ የነበረውን ቆሻሻ አስወገደልህ። ቶሎ መውጣት እንጂ እዛ ላይ ተጎልቶ መዋል አያስፈልግም። ፈየንበጊ ተቅዲቡን እስቲአዛ ጥበቃን ማስቀደም ግድላል። ተሐሱነን ምንሁም በሸይጣን ተንኮል ላለመጎዳት ሲባል ይሄንን ነገር ማስቀደም ያስፈልጋል ይላሉ ሼኹ ሐፊዘሁላሁ ተዓላ። ያው የሚቀጥለው ርዕስ ሌላ ርዕስ ነው ያላ ፍቃድ ከሆነ በዱኒያ እስካለን ድረስ እንጨርሳታለን ብይዝን ይላ በዚሁ ልክ እናቆማለን። ጃአልን የአላህ ወኢያኩም ምን ለዚነ የስተሚውን አልቀውለፌ የተቢውን አሕሰነሁ ወሰላሙ አለይኩም ወረሕመቱላሂ ወበረካቱ